ሰላምታችን በያላችሁበት ይድረሳችሁ። ይህ ማግስት ሚዲያ ነው። ለዕለቱ መርጠን ያዘጋጀንላቸውን መረጃዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት በመጋበዝ የመረጃ ርዕሶቹን እናስቀድማለን። ኢትዮጵያ ባለፉት ሁለት ወራት ብቻ 14 የመገናኛ ብዙሃን ባለሙያዎች በመንግስት የጸጥታ ኃይሎች ታስረው እንደነበር የጋዜጠኞች መብት ተሟጋች ድርጅት ሲፒጂ አስታወቀ። የጤና ባለሙያዎች የተሟላ የሥራ ማቆም አድማ በመላው አገሪቱ በሚገኙ ሆስፒታሎችና የጤና ተቋማት እየተካሄደ ነው። አቶ ለማ ያዴቻ ቀጣዩ የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ ሆነው ሊሾሙ መሆኑ ተሰማ። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው ጎተራና አካባቢው ለመልሶ ማልማት ሊፈርስ ነው። የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው የሚለውን ክስ አስተባበለ። መረጃዎቹን በዝርዝር ኢትዮጵያ ባለፉት ሁለት ወራት ብቻ 14 የመገናኛ ብዙሃን ባለሙያዎች በመንግሥት የጸጥታ ኃይሎች ታስረው እንደነበር የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አስታወቀ። ሲፒጄ በኢትዮጵያ ያለውን የፕሬስ ነጻነት ሁኔታ አስመልክቶ ባወጣው መግለጫ በሶማሌ ክልልና በሀረሪ ክልል የታሰሩ ሁለት ጋዜጠኞች እስካሁንም በስር ላይ ይገኛሉ ብሏል። አንደኛው በሶማሌ ክልል የጅግጅጋ ቴሌቪዥን ኔትወርክ መስራችና ጋዜጠኛ አህመድ አውጋ ሲሆን ጋዜጠኛ አህመድ የ16 ዓመት ታዳጊ ልጃቸው በጸጥታ ኃይሎች ተደብድቦ የተገደለባቸውን አባት ቃለምልልስ በመስራቱ የታሰረ መሆኑን ሲፒጄ ገልጿል። ሌላኛው በእስር ላይ የሚገኘው ጋዜጠኛ ደግሞ በሀረሪ ክልል የክልሉ መገናኛ ብዙሃን ቴሌቪዥን አርታኢ እና ቢዮ ፕሮዳክሽን የተሰኘ የግሉ ዩቲዩብ ቻናል ባለቤት የሆነው ጋዜጠኛ ሙሁዲን አብዱላሂ ነው። ጋዜጠኛ ሙሁዲን በፌስቡክ ገጹ በአካባቢው ስለሚገኝ መስጂድ ብልሹ አሰራር በክልሉ አጠቃላይ አቃቤ ሕግ ስለሚፈጸም ሙስና በመጻፉ ነው። በስም ማጥፋት ወንጀል ተከሶ በስር ላይ የሚገኘው ተብሏል። የኢቢኤስ ቴሌቪዥንና የአዲስ ስታንዳርድ እንዲሁም የሌሎች መገናኛ ብዙሃን ጋዜጠኞችም ታስረው የተፈቱ መሆኑን እንዲሁም ስድስት ጋዜጠኞች አሁንም በስር ላይ የሚገኙ መሆኑን ያብራራው ሲፒጄ ኢትዮጵያ በአሁኑ ጊዜ ከኤርትራ በመቀጠል ጋዜጠኞችን በብዛት የምታስራ ሀገር ሆናለች ብሏል። በሌላ በኩል ከአራት ዓመታት በፊት የጸደቀውና በወቅቱ ለፕሬስ ነፃነት መከበር ሁነኛ እርምጃ ተደርጎ ሲወሰድ የነበረው የመገናኛ ብዙሃን አዋጅም ለመንግሥት ቁጥጥር በሚያመች መልኩ ተሻሽሎ መጽደቁን ሲፒጄ በዚሁ መግለጫው ጠቅሷል። የቀደመው አዋጅ የመገናኛ ብዙሃን ባለሥልጣን የቦርድ አባላት መካከል ከመገናኛ ብዙሃንና ከሲቪክ ማኅበራት እንዲካተቱ እንዲሁም ቦርዱ ከመገናኛ ብዙሃን ፈቃድ ጋር በተያያዘ ውሳኔዎችን እንዲወስን ኃላፊነት በመስጠት ይደነግግ የነበረ ሲሆን እነዚህ በተሻሻለው አዋጅ እንዲቀሩ ተደርገዋል። አጠቃላይ የአዋጅ ማሻሻያው መንግስት በመገናኛ ብዙሃን ላይ ያለውን የቁጥጥር ስልጣን የሚያጠናክር ሆኗል በሚል ሲተች መቆየቱም አይዘነጋም። የጤና ባለሙያዎች የተሟላ የሥራ ማቆም አድማ በመላው አገሪቱ በሚገኙ ሆስፒታሎችና የጤና ተቋማት እየተካሄደ ነው። የጤና ባለሙያዎች ንቅናቄ በተለይም በትልልቅ የማስተማሪያ ሆስፒታሎች አድማው መጀመሩን የገለጸ ሲሆን መንግሥት ከጤና ጣቢያዎች ባለሙያዎች በማምጣት ክፍተቱን ለመሸፈን እየሞከረ እንደሚገኝ ለማወቅ ተችሏል። ይህ መረጃ እስከተጠናቀረበት ጊዜ ድረስ የጤና ባለሙያዎችን የመብት ጥያቄ የሚያስተባብሩ ሰማንያ የጤና ባለሙያዎች በመንግስት የጸጥታ ኃይሎች ተወስደው በእስር ላይ ይገኛሉ። ይህ በእንዲህ እንዳለ የተለያዩ አካላት የጤና ባለሙያዎችን ንቅናቄ አስተባባሪዎችን እስር የሚቃወሙ እንዲሁም የመብት ጥያቄዎችን የሚደግፉ መግለጫዎችን እያወጡ ይገኛሉ። የኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል የተሰኘው አገር በቀል የሰብአዊ መብቶች ተሟጋች ተቋም ይህንኑ አስመልክቶ ባወጣው መግለጫ በየትኛው ሙያ ውስጥ የሚገኙ ሰራተኞች የመብት ጥያቄዎችን የማንሳት መብታቸው ሊከበር እንደሚገባ ጠቅሷል። የጤና ባለሙያዎች የመብት ጥያቄዎችን የሚያስተባብሩ ባለሙያዎችም ላይ እየተፈጸመ ያለው እስርና እንግልት የአገር ውስጥንም ሆነ ኢትዮጵያ የፈረመቻቸውን ሕጎች የሚጥስ ብቻ ሳይሆን በህዝብ ላይም ጉዳት የሚያደርስ መሆኑን መገንዘብ ያስፈልጋል ብሏል። በዚህ ምክንያት የመብት ጥያቄ በማንሳታቸው ምክንያት የታሰሩ የጤና ባለሙያዎች እንዲፈቱና ለተነሱት ጥያቄዎች ትኩረት በመስጠት በውይይት ምላሽ እንዲሰጥ ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በበኩሉ የጤና ባለሙያዎችን ጥያቄ ትኩረት ሰጥቶ አለመመለስ እንቅስቃሴው እንዲወሳሰብ እያደረገ መሆኑን ጠቅሶ ወደ አገራዊ ትርምስ የሚጋብዝ እንዳይሆን ጥንቃቄ የሚያስፈልገው ጊዜ ላይ ደርሷል ብሏል። ኢዜማ በዚህ መግለጫው ሶስት ምክር ሃሳቦች ያቀረበ ሲሆን ከመብት ጥያቄው ጋር በተያዘ የታሰሩ የጤና ባለሙያዎችን መፍታትና በጋራ ለመፍትሄው ለመስራት ያለውን ዝግጁነት እንዲገልጽ የጠየቀው አንዱ ነው። የጤና ባለሙያዎችም ከስራ ማቆም አድማው ተመልሰው የመፍትሄው አካል እንዲሆኑ የመንግስትና የሙያ ማህበራት የተካተቱበት ግብረ ኃይል ተቋቁሞ ለመፍትሄው እንዲሰራ ጠይቋል። አቶ ለማ ያዴቻ ቀጣዩ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ሆነው ሊሾሙ መሆኑ ተሰማ። የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት ላለፉት ሶስት ዓመታት እየመሩ የሚገኙት አቶ መስፍን ጣሰው ከተቋሙ በጡረታ ሊሰናበቱ መሆኑን መሰረት ሚዲያ ምንጮቹን ዋቢ አድርጎ ዘግቧል። ዘገባው ዋና ሥራ አስፈጻሚው የሚሰናበቱት ከጡረታ መውጫ ጊዜ መድረስ ጋር በተገናኘ መሆኑን በስፋት መገለጹን አስታውሷል። ይሁንና እርሳቸውን በአየር መንገዱ የንግድ ዘርፍ ኃላፊ አቶ ለማ ያዴቻ ለመተካት ታስቦ የነበረው ገና ከዛሬ ሁለትና ሶስት ዓመታት በፊት እንደነበር ለማወቅ ተችሏል። አቶ መስፍን በቀጣዮቹ ቅርብ ወራት በጡረታ ከተሰናበቱ በኋላ በኢትዮጵያ አየር መንገድ የንግድ ዘርፍ ምክትል ስራ አስፈጻሚ በመሆን እያገለገሉ የሚገኙት አቶ ለማ ያዴቻ እንደሚተኳቸው በስፋት እንደሚጠበቅ ታውቋል። የኢትዮጵያ አየር መንገድ የቀድሞ ስራ አስፈጻሚ የነበሩትና በአሁን ጊዜ በአሜሪካን ሀገር የዴልታ ኤርላይንስ የስትራቴጂ አማካሪ የሆኑት አቶ ተወልደ ገብረ ማርያም ከሶስት ዓመት በፊት ከአየር መንገዱ መልቀቃቸውን ተከትሎ በቦታቸው የተተኩት አቶ መስፍን ጣሰው በስራ ዘመናቸው በርካታ ሽልማቶችን ለራሳቸውም ሆነ ለአየር መንገዱ አስገኝተዋል። አቶ መስፍን ዋና ስራ አስፈጻሚ ከመሆናቸው በፊት ከዝቅተኛ ደረጃ ሰራተኛ እስከ ቺፍ ኦፕሬቲንግ ኦፊሰር ባሉ የስራ መደቦች ከ40 ዓመት በላይ አገልግለዋል። እርሳቸውን ይተካሉ ተብለው የሚጠበቁት አቶ ለማ ያዴቻ የኢትዮጵያ አየር መንገድን የተቀላቀሉት የዛሬ 26 ዓመት በማርኬቲንግ ባለሙያነት ሲሆን ከዛ በኋላ በበርካታ የአመራር ቦታዎች አገልግለዋል። አሁን ላይ የንግድ ዘርፍ ምክትል ስራ አስፈጻሚ በመሆን እየሰሩ የሚገኙት አቶ ለማ አዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ ዲግሪ እንዲሁም በአሜሪካን ሀገር ከሚገኘው የሚሲሲፒ ዩኒቨርሲቲ በማርኬቲንግ ኮሚኒኬሽን የማስተርስ ዲግሪ አግኝተዋል። የመሰረት ሚዲያ የአየር መንገዱ ምንጮች የመረጃው መኖርን በስፋት አምነው ለጊዜው ነገሩ ውሳኔ አላገኘም የሚል አጭር ምላሽ የሰጡ ሲሆን የተቀሩት ደግሞ ጉዳዩ እንዳለቀለትና በቅርቡም ለህዝብ ይፋ የሚደረግ መሆኑን ተናግረዋል። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው ጎተራና አካባቢው ለመልሶ ማልማት ሊፈርስ መሆኑ ተሰማ። አካባቢው የሚነሳው በአዲስ አበባ ከተማ አስተዳደር እና በቻይናው ኮሚኒኬሽንና ኮንስትራክሽን ኩባንያ በጋራ ለሚገነባ ፕሮጀክት እንደሆነ የሪፖርተር ዘገባ አመልክቷል። አዲስ ቱሞሮ ልዩ የኢኮኖሚ ዞን የተሰኘ ስያሜ የተሰጠው ፕሮጀክቱ ሁለቱ አካላት ባቋቋሙት አዲስ ቱሞሮ የኢንቨስትመንትና ልማት ኃላፊነቱ የተወሰነ የግል ኩባንያ ባለቤትነት የሚገነባ ነው ተብሏል። የንግድና ፋይናንስ ማዕከላትና የመኖሪያ ቤቶችን ጨምሮ ልዩ ልዩ ይዘቶች ይኖሮታል የተባለውን ይህንኑ ፕሮጀክት የያዘው ኩባንያው ከከተማ አስተዳደሩ ጋር በሚገባው ስምምነት መሰረት የታክስ እፎይታና የውጭ ምንዛሪ አቅርቦት እንደሚያገኝም ዘገባው አክሏል። በርካታ ሚሊዮን ዶላሮች እንደተመደበለት ስለተነገረው ስለዚህ ፕሮጀክት ምን ያክል የአካባቢው ነዋሪዎች እንደሚነሱ እስካሁን አልታወቀም። በአዲስ አበባ ለእንደዚህ አይነት የቅንጡ መንደሮች ግንባታና ለኮሪደር ልማት በሚል በርካታ ዜጎች ከመኖሪያቸው እየተፈናቀሉ በከተማዋ ዳርቻዎች፣ አንዳንዶቹም በኦሮሚያ ክልል ሸገር ከተማ እንዲገቡ እየተደረገ ይገኛል። ከዚያ በላይ ግን መሰል ፕሮጀክቶች በኑሮ ውድነት እየተፈተነ ያለውን የከተማ ነዋሪ ጥያቄ የሚመልሱ አለመሆናቸው ብቻ ሳይሆን ቅድሚያ ሊሰጣቸው የማይገባ ሀብትንም በጥቂት ሰዎች እጅ የማከማቸት ተግባር ናቸው የሚሉ የባለሙያዎች አስተያየቶች ይሰማሉ። እንደ ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል ያሉ ተቋማት ደግሞ የኮሪደር ልማት የዜጎችን ሰብአዊ መብቶች በጠበቀ መልኩ መተግበር ካልቻለ እንዲቆም የጠየቀበትን መግለጫ ማውጣቱ አይዘነጋም። የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው የሚለውን ክስ አስተባበለ። የኤርትራ ማስታወቂያ ሚኒስትር ባለፈው ሳምንት በአሜሪካ የህግ መወሰኛ ምክር ቤት በኢትዮጵያና በኤርትራ መካከል ስላለው ሁኔታ የተካሄደን የስሚ ወይም ሂሪንግ መርሃ ግብር ላይ ለተነሱ ሀሳቦች ምላሽ ሰጥቷል። በዚሁ ምላሹ መድረኩ ስለ ኤርትራ የተዛቡ አረዳዶችና መሰረተ ቢስ ክሶች የተደመጡበት ነበር ብሏል። በስሚ መድረኩ ላይ ሴናተር ክሪስ ቫን ሆልስ በኤርትራ የድንበር አካባቢ የጦርነት እንቅስቃሴዎች ምክንያት ሁለቱ ሀገራት በውጥረት ውስጥ ይገኛሉ በሚል የቀረበው ክስ በእውነት ላይ ሳይሆን በተዛቡ የሚዲያ ዘገባዎች ላይ እየተመሰረተ ነው ሲል አጣጥሎታል። ኤርትራ ለጦርነቱ ስትዘጋጅ አልቆየችም እየተዘጋጀችም አደለም ያለው የአገሪቱ ማስታወቂያ ሚኒስቴር መግለጫ ኤርትራ በኢትዮጵያ የውስጥ ፖለቲካ ጉዳይም እጇ አየለበትም ብሏል። ይልቁንም የሁለቱ ሀገራት ውጥረት የሚመነጨው የኢትዮጵያ መንግስት በስምምነት ወይም በኃይል የባህር በር ለማግኘት እሰራለሁ ከሚለው የሚዲያ ዘመቻው ነው ብሏል። የኤርትራ ጦር አሁንም በኢትዮጵያ ግዛት ውስጥ እንደሚገኝ በተደጋጋሚ በትግራይ ክልል አስተዳደርም ሲገለጽ የነበረ ሲሆን በአሜሪካ የህግ መወሰኛ ምክር ቤት ስብሰባ ጊዜም ይኸው ተነስቷል የአገሪቱ ጦር ባድመን ጨምሮ በድንበር ስምምነቱ በጸደቀው የኤርትራ ድንበር ውስጥ እንጂ በኢትዮጵያ ድንበር ውስጥ እንደማይገኝ በመግለጽ አስተባብሏል የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ናቸው አብራችሁን ስለቆያችሁ እናመሰግናለን ሰላም